ሰላም ጤና ይስጥልኝ። ውድ የላይ ፕሮፐርቲ ዩቱብ ተከታታዮች፣ ዛሬ በዚህ ቪዲዮ ፍቅርና ደስታን የምታጣጥሙበት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩት አምስት ለሽያጭ የቀረቡት ቪላ ቤቶችን ይዘንላቸው መጥተናል። ውድ ተመልካቾቻችን በአዲስ አበባ ከተማ የተለያዩ ለሽያጭ የቀረቡት ቤቶችን ማታ ሶስት ሰዓት በላይ ፕሮፐርቲ ይቀርብላችኋል። ውድ ተመልካቾቻችን እንግዲህ በመጀመሪያ ደረጃ እየላችሁ የመጣውት ወሰን አካባቢ የሚገኝ 206 ካሬ ላይ የተሰራ እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቪላ ቤት ሲዝንላችሁ መጤናል። ውድ ተመልካቾቻችን ይሄ ቤት 206 ካሬ ላይ የተሰራ ሲሆን ግቢው ሶስት መኪና ማቆም የሚችል ፓርኪንግ አለው። እንደዚሁም ግቢው በግሪን የተሸፈነ ሲሆን አንዳንድ የሚያምሩ አበባዎችም ግቢ ውስጥ የተቀመጡ ናቸው። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ የሚያምር ቤት ነው። ውድ የላይ ፕሮፐርቲ ቤተሰቦች ይህ ቤት እጅግ በጣም ቆንጆና ዘመናዊ ሆኖ ከተሰሩት ቤቶች መካከል አንዱ ነው። ምክንያቱም የላይቲንግ ሲስተም አገጣጠም፣ እንደዚሁም የሴራሚክ ምርጫ የእጅ መታጠባዎች አገጣጠምና እንደዚሁም የቁም ሳጥኖች አስተራር በጣም ልዩና ዘመናዊ ያሰኛል። ከእያንዳንዱ መኝታ ቤቶች ላይ ቁም ሳጥን የተገጠመለት ሲሆን በጣም የሚያምርና ቆንጆ ቁም ሳጥን የተገጠመለት ዘመናዊ ቤት ነው። ዋና ላይ ሶስት መኝታ፣ ሰርቢስ ሁለት መኝታ፣ በአጠቃላይ አምስት መኝታ ቤት ያለው ሲሆን ከእያንዳንዱ መኝታ ቤቶች ላይ ቁምሳጥን አላቸው። እጅግ በጣም የሚያምርና በዲዛይን የተሰራ ቁምሳጥን የተገጠመላት ዘመናዊ ሆኖ የተሰራ ቤት ነው። እንግዲህ ውድ ተመልካቾቻችን በጣም ቆንጆና ዘመናዊ ሆኖ ከተሰሩት ቤቶች መካከል ይሄኛው ቤት አንዱ ነው። ዋጋውም ተቆርጦለታል። እጅግ በቅናሽ ዋጋ ከሚሸጡት ቤቶች መካከል ደግሞ አንዱ ነው። ሰፈሩ ግን ወሳን ነው። እንግዲህ የላይ ፕሮፐርቲ ቤተሰቦች 30 ሚሊዮን ጥሪ ተብሎለት እስከ 25 ሚሊዮን ብር ያልቃል ተብሎ የሚጠበቁ 206 ካሬ ላይ የተሰራ ዘመናዊ ቤት በወሰን አካባቢ ይገኛል። እጅግ በጣም የሚያምርና ቆንጆ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን እንግዲህ ላይ ፕሮፐርቲ ሁሌ ማታ ሶስት ሰዓት አዳዲስ ነገሮችን ይዞላችሁ ይመጣል። በሁለተኛ ደረጃ ደግሞ እየላችሁ የመጣውት በሰሚት ኮንዶሚኒየም ብራኑ ሆቴል ተብሎ በሚጠራበት ሰፈር አካባቢ የሚገኝ ሁለት መቶ ካሬ ላይ የተሰራ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት እየላችሁ መጥቻለሁ። ይህ ቤት ደግሞ ግቢው ሶስት መኪና ማቆም የሚችል ፓርኪንግ አለው። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ይሄኛው ቤትም ውድ ተመልካቾቻችን፣ ይሄ ቤት እንግዲህ ዋና ላይ ሶስት መኝታ ቤት ሰርቪስ ሁለት በአጠቃላይ አምስት መኝታ ቤቶች አሉት። እጅግ በጣም የሚያምርና ቆንጆ ሆኖ የተሰራ ቤት ነው እንግዲህ ይህ ቤት ደግሞ እጅግ በጣም ዘመናዊ ሆኖ የተሰራ ቤት ነው። እንደሚታዩት በጣም ቆንጆ ሰራሚክ የተጠቀሙለት ሲሆን የላይቲንግ ሲስተም አስተራር እንደዚሁም የማብራና ማጠፋ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ያሰኘዋል። እንግዲህ ውድ የላይ ፕሮፐርቲ ቤተሰቦች ላይ ፕሮፐርቲ ማታ ሶስት ሰዓት ሁሌም አዳዲስ ነገሮችን ይዞላችሁ ይቀርባል። እናንተም ደግሞ ቻናላችን ሰብስክራይብ አድርጋችሁ ሁሌ የምንለቃችሁ ቪዲዮ እንዲተከታተሉ ላይ ፕሮፐርቲ በዚህ ይጋብዛችኋል። በተለይ በሰሚጥ አካባቢ አዳዲስ ዘመናዊ ቪላ ቤቶች እንደዚሁም ጂ ፕላስ ቱ እና ጂ ፕላስ ስሪ አያት ኮምፓውንድ ውስጥ እጅግ በጣም ሌግጀሪ ሆኖ የተሰሩ ቤቶች ከ30 ሚሊዮን ጀምሮ እስከ 200 ሚሊዮን የሚሸጡ ቤቶችን በቻናላችን ታገኛላችሁ። ውድ ተመልካቾቻችን እንግዲህ አሁን ስለዚህ ቤት መረጃ ስናቀርብ ይህ ቤት ዋና ላይ ሶስት መኝታ ቤቶች አለው። ሶስቱ መኝታ ቤቶች ላይ ቁምሳጥን አለው። እንግዲህ የላይ ፕሮፐርቲ ቤተሰቦች ሁሌ የምንለቃችሁ ቪዲዮ እናንተ ጋር እንዲደርስ ቻናላችን ሰብስክራይብ ማድረግ ሀትርቱ። የዚህ ቤት ዋጋ ደግሞ እጅግ በጣም ቅናሽ ነው። ሀያ ሚሊዮን ብር ጥሪ ተብሎለታል። እንግዲህ ዋጋው ድርድር አለው። ውድ ተመልካቾቻችን ላይ ፕሮፐርቲ ዞቴር ማታ ሶስት ሰዓት አዳዲስ ነገሮችን ይዞ ተመልካቾቹ ጋር ይቀርባል። እናንተም ደግሞ ቻናላችን ሰብስክራይብ አድርጋችሁ ሁሌ የምንለቃችሁ ቪዲዮ እንድትከታተሉ ላይ ፕሮፐርቲ በዚሁ ይጋብዛችኋል። ውድ የላይ ፕሮፐርቲ ቤተሰቦች በሶስተኛ ደረጃ ደግሞ እየላችሁ የመጣሁት 250 ካሬ ላይ እየተሠራ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ፊኒሽንግ ላይ የሚገኝ ቤት እየላችሁ መጥቻለሁ። አለው ይህ ቤት የሚገኘው በአያት አካባቢ ነው። ግቢው አምስት መኪና ማቆም የሚችል ፓርኪንግ አለው። እንደዚሁም የግሪን ቦታ የተሰራላት ሲሆን በጣም ቆንጆና የሚያብር ዛፍ ተተክሎለት ገኛል። ውድ ተመልካቾቻችን ይሄ ቤት እንግዲህ ዋና ላይ ሶስት መኝታ ሰርቢስ ሁለት መኝታ በአጠቃላይ አምስት መኝታ ቤቶች አሉት። እንደውም ለኦፕን ክችን የተዘጋጀ ቦታ በጣም የሚያምርና ቆንጆ ሆኖ የተሰራ አለው። ማስተር ቤድሩሙ እጅግ በጣም ሰፋ ብሎ እየተሰራም ሲሆን እንደው አንዳንድ ሳሎኔዎቹን ይበልጣል ብሎ ይታሰባል። እንደዚሁ የመልበሻ ክፍል የተሰራላት ሲሆን እና በጣም የሚያምርና ሰፋ ብሎ የተሰራ ባዝሩም አለው። ውድ የላይ ፕሮፐርቲ ቤተሰቦች ይህ ቤት በአያት አካባቢ ይገኛል። በጣም ቆንጆና ዘመናዊ ሆኖ የተሰራ ሲሆን የተጠቀሙበት ሴራሚክ ደግሞ በጣም ቤቱን አሳምረውታል። አንዳንድ መኝታ ቤቶች ውስጥ ቀይ ሴራሚክ የተጠቀሙበት ሲሆን፣ አንዳንዱ መኝታ ቤቶች ላይ ደግሞ ነጭና እንደዚሁም በጣም የሚያምር ሴራሚክ የተጠቀሙበት ነው። ውድ ተመልካቾቻችን፣ ይህ ቤት እንግዲህ በጣም የሚያምርና ቆንጆ ሆኖ የተሰራ ቤት ነው። አያት አካባቢ ይገኛል። ዋጋም ተቆርጦለታል። ውድ የላይ ፕሮፐርቲ ቤተሰቦች 250 ካሬ ነው እንግዲህ 19 ሚሊዮን ብር ጥሪ ነው። ዋጋው ድርድር አለው። ውድ የላይ ፕሮፐርቲ ቤተሰቦች በአራተኛ ደረጃም ደግሞ እጅግ በጣም የሚያምርና ቆንጆ ሆኖ የተሰራ ቤት ይዘንላችሁ ማተናል ይሄ ደግሞ በሰሚት አትሌቶች መንደር ተብሎ በሚጠራበት ሰበር አካባቢ የሚገኝ ሲሆን 250 ካሬ ላይ የተሰራ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ይሄኛውም እጅግ በጣም ጉዙፍ ሆኖ የተሰራ ሲሆን፣ በጣም ሰፋፊ ክፍሎች ያሉት ቤት ነው እንደሚታዩት በጣም ሜዳ ሆኖ የተሰራ ሳሎን አለው። ኦፕን ኪችን አለው። ክሎዝድ ኪችን አለው። ዋና ላይ አራት መኝታ፣ ሰርቪስ ሁለት መኝታ፣ በአጠቃላይ ስድስት መኝታ ቤት ያለው ሁለመቶ አምሳ ካሬ ቪላ ቤት ነው። ይህ ቤት በጣም የሚያምርና ቆንጆ ሆኖ የተሰራ ቤት ሲሆን እጅግ በጣም የሚያምር ዘመናዊ ቤት ነው። ውድ ላይ ፕሮፐርቲ ቤተሰቦች የዚህ ቤት ዋጋ በተመለከተ ደግሞ እንግዲህ ይሄ ቤትም እጅግ በጣም በቅናሽ ከሚሸጡ ቤቶች መካከል አንዱ ነው። 250 ካሬ ላይ የተሰራ ዋና ላይ አራት መኝታ ሰርቪስ ሁለት መኝታ በአጠቃላይ ስድስት መኝታ ቤት ያለው እንደው ግቢው አራት መኪና ማቆም የሚችል ፓርኪንግ ያለው ሁሉም ነገር የተሞላላት ከላይ 6ሺ ሊትር የውሃ ሮቶ ያለው ሲሆን ምድር ላይ ደግሞ እንደዚሁ 10 ሊትር የውሃ ሮቶ ያለው 16ሺ ሊትር የውሃ ሮቶ ያለው ቤት ነው። ዋጋው 22 ሚሊዮን ብር መጨረሻ ተብሎለታል። ውድ ተመልካቾቻችን 22 ሚሊዮን ይዞ የመጣው ይሄን ቤት ቀጥታ የራሱ ያረጋል ማለት ነው። በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው። ሰሚት አትሌቶች መንደር ተወዳጁ መንደር ላይ የሚገኝ ቆንጆ ሆኖ የተሰራ ቤት ነው። እንግዲህ ውድ ተመልካቾቻችን ይሄና እነዚህን የመሳሰሉትን ቤቶችን በየቀኑ ማታ ሶስት ሰዓት በላይ ፕሮፐርቲ ይቀርብላችኋል። እንግዲህ ይሄኛው ክሎዝድ ኪችን ነው። የዚህ ቤት ክሎዝድ ኪችን ይሄን ይመስላል። በጣም የሚያምርና ቆንጆ ሆኖ የተሰራ ክሎዝድ ኪችን አለው። እንግዲህ ውድ ተመልካቾቻችን ዞትርማታ ሶስት ሰዓት እንዳትዘነጉ፣ አዳዲስ ነገሮችን ላይ ፕሮፐርቲ ይዞላችሁ ይቀርባል። እንግዲህ በቲክቶክ ቻናላችን ደግሞ ሀውስ ማርኬቲንግ ኢትዮጵያ በሚል ቻናላችን ስለ ቤቶች መረጃ ማግኘት ትችላላችሁ። ሀውስ ማርኬቲንግ ኢትዮጵያ በየቀኑ አዳዲስ ነገሮችን በቲክቶክ ይዞላችሁ ይቀርባል። በአጫጭሮች ቪዲዮ ማለት ነው። እንግዲህ ውድ ተመልካቾቻችን በአምስተኛ ደረጃ ደግሞ እየላችሁ የመጣሁት እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቤት ነው። 220 ካሬ ላይ የተሰራ ዘመናዊ ቤት ይህም የሚገኘው በሰሚት ፍየል ቤት አካባቢ ነው። በጣም የሚያምርና ቆንጆ ሆኖ የተሰራ ቤት ነው ግቢው አራት መኪና ማቆም የሚችል ፓርኪንግ አለው። እንደውም ፈረስ የሚያዝጋል። በጣም ሰፋ ብሎ የተሰራ ሳሎን አለው ኦፕክችንና ክሎዝድ ኪችን። እጅግ በጣም በልዩ ሁኔታ የተሰራ ቤት ነው። ውድ የላይ ፕሮፐርቲ ቤተሰቦች፣ ይህ ቤት ዋና ላይ ሶስት መኝታ፣ ሰርቢስ ሁለት መኝታ፣ በአጠቃላይ አምስት መኝታ ቤቶች አሉት። በጣም የሚያምርና ቆንጆ ሆኖ የተሰራ ቤት ነው ውድ ተመልካቾቻችን። እንግዲህ የዚህ ቤት ደግሞ ልዩ የሚያደርጉ ነገር ቢኖር የቁም ሳጥን አስተራርና አገጣጠሙ እጅግ በጣም ቆንጆና ዘመናዊ ያሰኛል። ምርጫቸው በጣም ልዩ ነው። ከያንዳንዱ ሻወር ሽንት ቤት ቦይለር አለው ሲሆን ከያንዳንዱ መኝታ ቤቶች ላይ ደግሞ ቁም ሳጥን አላቸው እጅግ በጣም ጉዙብ ሆኖ የተሰላ የተሰራ ትልቅ ቁም ሳጥን አላቸው የሳሎን ሻውር ሽንቲ ቤት እና እጅ መታጠባ አለው እንደዚሁም ከኋላ የሰራተኛ መኝታ እና እንደዚሁም የመጸዳጃ ቤት ያለው ሲሆን በጣም የሚያምርና ቆንጆ ሆኖ የተሰራ ቤት ነው ውድ ተመልካቾቻችን እንግዲህ ይሄ ቤት በሰሜት ፊየል ቤት አካባቢ ይገኛል። ዋጋም በሚገባ ተቆርጦለታል። እጅግ እጅግ በጣም ከቅናሽ ከሚሸጡት ቤቶች መካከል አንዱ ነው። ሀያ ሁለት ሚሊዮን ብር ጥሪ ተብሎለት እንግዲህ ትክክለኛና እውነተኛ ገዢ ከመጣ ደግሞ ዋጋው ድርድር አለው። ውድ የላይ ፕሮፐርቲ ቤተሰቦች ዞትር ማታ ሶስት ሰዓት በላይ ፕሮፐርቲ ዋንና በላይ ፕሮፐርቲ ይጠብቁን። አዳዲስ ነገሮችን በላይ ፕሮፐርቲ ይቀርብላችኋል። እንግዲህ ውድ ተመልካቾቻችን መኖሪያ ቤት ለመግዛትና ለመሸጥ እንደዚሁም ቦታ ለመግዛትና ቦታ ለመሸጥ እያሰባችሁ ባለሀብቶቻችን ላይ ፕሮፐርቲ ምርጫችሁ ይሁን ይላል።